ጤና ይስጥልን የተከበራችሁ የፈጠነ ሚዲያ ቤተሰቦች የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ መድረሳቸውን ይጀምራሉ በኢትዮጵያ ኮንዶም እጥረት ማጋጠሙ ተገለጸ። መለዮ ለባሾች፣ አስተናጋጆችና ተማሪዎች በቫይረሱ ከሚያዙ ሰዎች መካከል ግንባር ቀደም መሆናቸው ታውቋል። በመረጃ ሰዓታችን ይዘነዋል። ቀይ መስቀል የመንግስት መከላከያ ሰራዊት ምርኮኛ አባላትን ከፋኖ እጅ መረከቡን አስታወቀም። ለቁስለኛ ወታደሮች የሕክምና ድጋፍ እየተደረገላቸው ነው ተብሏል። በመረጃ ሰዓታችን አካትነዋል። በአማራ ክልልና አዲስ አበባ መካከል ያለው መንገድ ለማለፍ በጸጥታ ኃይሎች መታጀብ መጀመሩ ተነገረም። ይህም ተጓዦችን ከእገታ ና ከዝርፊያ ለመጠበቅ ይረዳታል።

ኢትዮጵያ በዓመት ከ270 ሚሊዮን እስከ 300 ሚሊዮን ኮንዶም እንደሚያስፈልጋት ተነገረ። በኢትዮጵያ ያለውን የኤችአይቪ ስርጭት መጨመርን ለመግታት ወሳኝ እርምጃ መወሰዱ ተነግሯል። በዓመት የሚያስፈልገው የኮንዶም መጠን ከሚገባው ጋር ያለው ልዩነት ከፍተኛ በመሆኑም መንግስት የጉምሩክ ቀረጥ የተጨማሪ እሴት ታክስና የኤክሳይዝ ታክስን በአስመጭ ኮንዶም ላይ ማንሳቱን አስታውቋል። ኢትዮጵያ በዓመት ከ270 ሚሊዮን እስከ 300 ሚሊዮን ኮንዶም ያስፈልጋታል የተባለ ሲሆን ወደ ሀገር ውስጥ የሚገባው ግን ከ100 ሚሊዮን በታች ነው። ይህ ማለት ከ ፍላጎቱ 40% ብቻ የሚሸፍን መሆኑ ነው የተገለጸው። ይህንን የአቅርቦት እጥረት ለመሙላትና የኤችአይቪ ስርጭትን ለመግታት ሲባል የመንግስት ውሳኔዎች ለግል ዘርፉ አዲስ ምዕራፍ ከፍተዋል። አስመጪዎች ቀደም ሲል ይጣል የነበረውን 35 የጉምሩክ ቀረጥ ሙሉ በሙሉ ሊነሳላቸው እንደቻለም ተነግሯል። እንዲሁም የኤክሳይዝም ሆነ የተጨማሪ ሴት ታክስ እንደማይከፍሉ መረጃዎች ያሳያሉ። በአገር ውስጥ ኮንዶም የሚያመርቱ ፋብሪካዎች ለአምስት አመት ከገቢ ግብር ነጻ ይሆናሉ። በተጨማሪም የግንባታ እቃዎችን ስፔር ፓርቶችን ና ሌሎች ግብአቶችን ከቀረጥ ነጻ ማስገባት ይችላሉም ነው የተባለው። የእነዚህ ውሳኔዎች ዋነኛ ምክንያት በሀገሪቱ እየጨመረ የመጣው የኤችአይቪ ስርጭት መጠን ነው የተባለ ሲሆን በተለይ በወጣቶች መካከል መጨመር፣ በትምህርት ቤትና ከትምህርት ውጭ ባሉ ወጣቶች የቫይረሱ ስርጭት በከፍተኛ ሁኔታ እየጨመረ መምጣቱ በምክንያትነት ተቀምጧል። አዲስ በቫይረሱ ከተያዙ ሰዎች መካከል መለዮ ለባሾች፣ አስተናጋጆችና ተማሪዎች በቅደም ተከተል ይገኛሉ። ምንም እንኳን አገራዊው የስርጭት መጠን ከአንድ ፐርሰንት በታች ቢሆንም በየአመቱ ወደ ስ 8000 የሚጠጉ ሰዎች በቫይረሱ እየተያዙ ነው ተብሏል። የግል አስመጪዎችና አምራቾች ይህንን ምቹ ሁኔታ በመጠቀም በቂ ኮንዶም እንዲያቀርቡና የህዝብ ጤናን ለመጠበቅ የበኩላቸውን እንዲወጡ ጥሪ ቀርቧል። በፋኖ ኃይሎች ተይዘው የነበሩት የመንግስት የጸጥታ አባላት መረከቡን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀም። በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ተካሂዶ በነበረው ውጊያም በፋኖ ኃይሎች ተይዘው የነበሩትን የመንግስት የጸጥታ አባላት መረከቡን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። በመስከረም ወር አጋማሽ በዞኑ የተካሄደው ድንገተኛ ውጊያ ከፍተኛ ጉዳትን ያስከተለ እንደነበረም ዓለም አቀፉ ድጋፍ ሰጪው ተቋም ገልጿል። ባለፉት ስድስት ቀናት ሁለት ቡድኖችን በወልዲያና በላሊበላ ከተማዎች በማስፈር የሰብአዊ ድጋፍ ሲያደርግ መቆየቱ ቤቱን ጉዳዩን አስመልክቶ ባወጣው መግለጫ ላይ አስፍሯል። በአንድ ሳምንት ውስጥ ለወልዲያ ሆስፒታል እንዲሁም በሙጃና ኩልመስክ አካባቢ ለሚገኙ የጤና ተቋማት የሕክምና መሳሪያዎችን ማበርከቱን አስታውቋል። ከመሳሪያዎቹ ውስጥ የቀዶ ጥገና ሕክምና ለመስጠት የሚያገለግሉ እንደሚገኝበት ተመላክቷል። በዚህም በውጊያው ከፍተኛ ጉዳት ከደረሰባቸው ውስጥ 250 የሚሆኑት የቀዶ ጥገና ሕክምና መስጠት እንደሚቻል ተገልጿል። ዓለም አቀፉ የቀይ መስቀል ኮሚቴ ካደረገው የሕክምና ድጋፍ በተጨማሪም በፋኖ ኃይሎች ተይዘው የሚገኙ የመንግስት የ የጸጥታ ኃይሎችን መጎብኘቱን ትላንት ባወጣው መግለጫ ላይ አመላክቷል። ኮሚቴው አክሎም ወታደሮቹን ከፋኑ ኃይሎች ተረክቦ ወልዲያ ከሚገኙ አባላቶቻቸው ጋር እንዲቀላቀሉ መደረጋቸውን አመላክቷል። በላሊበላ ከተማ የሚገኘውን የድጋፍ ሰጪ ቡድን የሚመሩት ማርቲን ታልማን በቅርብ ቀናት ውስጥ በሰሜን ወሎ በርካታ ሰዎች በውጊያው ተገድለዋል፣ እንዲሁም ቆስለዋል ሲሉ ተናግረዋል። ሆኖም የጤና ተቋማት በተገደበ አቅም የቆሰሉ ወታደሮችንና ሲቪሎችን እያከሙ መሆናቸውንም ቡድን መሪው አስታውቀዋል። በአማራ ክልልና አዲስ አበባ መካከል በትራንስፖርትና የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችንና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች እጀባ መጀመራቸው ተሰማም። እጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ቀን 6 ሰዓት ኦሮሚያ ክልል ሰሜን ሸዋ ዞን ጎሃጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ አራት ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና ጸጥታ ኃይሎች በየከተማው እየተቀባበሉ እጀባውን እንደሚያካሂዱ መረጃዎች አሳይተዋል። ያሉም እጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙ እየተነገረ ይገኛል። የኢትዮጵያ መከላከያ ሰራዊት ለግዳጅ ይዘጋጅ ሲሉ ጀነራል አበባው ታደሰ ተናገሩ። ሁለት ነገር መጠበቅ አለብን። የዲጂታል ጦርነት፣ በአእምሯችን የሚመጣውን ጦርነት፣ በስድብ የሚመጣውን ጦርነት በቅጡ እናውቀዋለን። በመንደር የሚመጣውንም ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቃለን። ለዚያ በቂ ዝግጅት አድርገናል። ስለዚህም ደማችሁንም፣ አጥንታችሁንም፣ ከስክሳችሁም ለዚያ ታላቅ ግዳጅ ተዘጋጁ ሲሉ ጀነራል አበባው ታደሰ ተናግረዋል። የሀያ ሀያ አምስት የኖቤል የሰላም ሽልማት ተሸላሚ ማሪያ ኮሪና ማቻዶ ሆናለች። ማቻዶ በቬንዙዌላ ለዲሞክራሲና ለሰብአዊ መብት መከበር ባደረገችው ያላሳለሰ ትግል የኖቤል የሰላም ሽልማት አሸናፊ ሆናለች። ዶናልድ ትራምፕ በኢትዮጵያና በግብጽ በህንድና በፓኪስታን እንዲሁም በሌሎች ሀገራት ሊቀሰቀስ የነበረውን ጦርነት አስቀርቻለሁ በማለት የኖቤል የሰላም ሽልማት ይገባኛል ሲሉ በተደጋጋሚ ሲናገሩ ቆይተዋል። የተከበራችሁ የፈጠነ ሚዲያ ቤተሰቦች የዛሬው የፈጠነ ሚዲያ መረጃዎች የተመለከታችሁትን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን።